ጶጢፋራ ሴንስ አደረገ። ዮሴፍ ብቻውን አይደለም ማለት ይሄ ሰው እያለ አይቼዋለሁ። ስገዛው ብቻውን ነበር፣ ከእስማኤላውያን እጅ ሳመጣው ብቻውን ነበር። ቤቴ ካስገባሁት በኋላ ከብዶኛል። አጠገቡ በተቀመጥኩ ቁጥር እሱ የሚጠራውን አምላክ ሴንስ አደርገዋለሁ። እሱ የሚጠራው አምላክ እሱ ሊሰማው ይችላል ሊያየው ይችላል። እኔ ግን ሽታው ደርሶኛል፣ ቴስ እያደረግኩት ነው። ይህን እየመሰከረ ያለው የዮሴፍ አባት አይደለም። ይህን እየመሰከረ ያለው የዮሴፍ ጌታው ነው። አሰሪዎች እንደዚህ ይሏል። አብረው የሚሰሩ ሰዎች እንደዚህ ይሏል። የገባበት ስፍራ ፖቲፋራ የቤተመንግስቱ ጠባቂ ጠባቂ ነው። ቤተ መንግስቱ ውስጥ ያለውን ነገር በሙሉ የሚጠብቀው እሱ ነው። የዛ ሁሉ ንብረት የበላይ ሰው ነው። ዮሴፍን ተከናወነለት ሲለው እንደዚህ ያለ እኛ ከተሸከምነው አምላክ የሚበልጥ አምላክ አለ ለፖቲፋራ መከናወን አምላክን ተሸክሞ መዞር ነው። ወርቅ ብትይዝ ተከናወነልህ አይልህ። ሚሊየን ከብት ቢኖርህ ተከናወነልህ ይልህ። ቢኮዝ የቤተ መንግስት ጠባቂ ነው። ይሄ ፐርሰንት ተከናወነልህ የሚል ከሱም ይበልጥ ገንዘብ መያዝ አለብህ ተከናወነልህ እንዲል። ነገ አየና እንደዚህ አለ ይሄ ሰው ይላል። ከኛም ይበልጥ ገንዘብ ይዟል። ገንዘቡ ማነው ሲባል አምላክ አለ ዮሴፍን ስናየው ድሃ እንደሆን ገብቶናል። ምንም ነገር እንደሌለን ገብቶናል። ባዶ እጃችን እንደሆን ገብቶናል። ይሄ ሰውዬ ከኛ የሚበልጥ ነገር አለው እና እሱን ደግሞ ሴንስ አድርጌዋለሁ፣ ፊል አድርጌዋለሁ፣ ነክቼዋለሁ ዳስሽዋለሁ። ለዚህ ያለው ዮሴፍ አለው አንተ ስትመጣ ባሪያ ሆነህ እንደመጣ ቃለሁ ከእስማኤላውያን እጅ እኔ ገዛሁ አለሁ። ነገር ግን ከቤተ መንግሥቱ ጀምሮ በሁሉም ነገር ላይ ሹም ያለሁ የእኔንም ሥልጣን መውሰድ ይችላለ። ቢጎዝ አምላክ አንተ ጋር እንዳለ ይቻለ። ያለው ስደተኛ የሆንክበት አገር ውስጥ ነው ስደተኛ ሁነህ ግን ያነግሱሃል። አስቡት! ወንድሞቹ ሽጠውታል። እዛ ጋር እኮ መቆም አለበት ሰውዬ። ፖጢፋራ ቤት ገባ። ፖጢፋራ ቤት ሲገባም እንደሚል ታውቃላችሁ? የፖጢፋራንም ስራውን ሁሉ ይሰራለት ነበር፣ ያገለግለው ነበር ይላል። ትናንትና እኮ አባቴ ጥሩ ምግቢያ በላይ ነበር። ትናንትና እኮ አባቴ እንደዚህ እንደዚህ ነበር ትናንትና አባቴ ጥሩ ልብስ ገዝቶልኝ ነበር፣ አባቴ ብዙ ከብት አለው ብሎ ይቆመ ሰው አይደለም። ፖጢፋራ መጥቶ ሚስቱ እንደዚህ አድርገሃኛለች ምናምን ብሎ እስር ቤት ሲወረውረው ሰውየ ሆንም ወደፊት ህልም እፈታለሁ ይላል እስር ቤት ውስጥ ብሎ። ድህነት የሚመታው ወደ ኋላ የሚሮጡ ሰዎች፣ በሽታ የሚመታው ወደ ኋላ የሚሮጡ ሰዎችን፣ አጋንንት የሚመታው ወደ ኋላ የሚሮጡ ሰዎችን። ወደፊት የሚሮጡ ሰዎችን ድህነት ሊመታ አይችልም። ጎስቆልና ሊመታ አይችልም። ችግር ሊመታ አይችልም። መከራ ራ የሚለው ወርድ ያው በዛውም ፕሮፌቲክ ስኩል እያስተማርኳችሁ ነው። ራህ የሚለው ወርድ ሲር ከሚለው ወርድ ጋር ተመሳሳይ ነው። ከኔ ጋር ናችሁ? ሲር ከሚለው ወርድ ጋር ተመሳሳይ ነው። ሲርና ፕሮፌት ልዩነት አላቸው። አንድ ሰው ሲር ሲሆንና አንድ ሰው ፕሮፌት ሲሆን ልዩነት አላቸው። ሲር ማለት ሄድ ማለት ነው። ይሄ ሄድ ይታያቸዋል፣ ሄድ ማለት ነው። ፕሮፌት ማለት ጆሮ ማለት ነው። ከመስማትና ከማየት ጋር ነው የሚገናኘው። ሲር ስትሆን ግን መስማትና ማየት አይደለም በሙሉ ቴስት ታደርጋለህ፣ ታሸታለህ፣ ትዳሳለህ፣ ትቀምሳለህ። በሁሉም በኩል ለኦፕሬት የምታደርገው ማየት አይጠበቅብህም። ለመተንበይ ማየት አይጠበቅብህም። ለመተንበይ ማየት አይጠበቅብህም። አሸታለሁ ብለት ጀምራል። የሆነ ነገር እየዳሰስኩ ነው፣ እየተሰማ የሆነ ነገር ቀምሻለሁ ብለት ጀምራል። ሲር ብለን ስናወራ ፕሮፌሳይ ለማድረግ ምን ማለት አይጠበቅበትም መስማት አይጠበቅበትም። ማየት አይጠበቅበትም። ኦፕሬት የሚያደረገው ብሄድ ነው። ቁጭ በሉ። ኦፕሬት የሚያደረገው ብሄድ ነው። ለዛ ነው ሳሙኤል ይላል ምን ነበር? ሲር ነበር መጽሐፍ ቅዱስ ሳሙኤል ብቻ ልኤሊ ካህኑ ሳይሆን ደ ቡክ ኦፍ ኤሊም ይባላል። ደ ቡክ ኦፍ ሲር ኤሊ ነው የሚለው። ኤሊም ሲር ነበር። ጋድ ሲር ነበር። ናታን ሲር ነበር። ሲር ነበሩ። ፕሮፌሳይ ለማድረግ ሰበ ማለት አይጠበቅባቸው። ፕሮፌሳይ ለማድረግ አፍንጫቸው ይሰራል፣ ምላሳቸው ይሰራል። የሆነ ነገር ነገር አላምጦ ይገባቸዋል። ነገር አላምጦ ይገባቸዋል። ለዛ ነው ሲር ስለሆነ ልብስ ሲቀደድበት አይቶ አንተ አለ ንጉስና ልብስ እኮ ነው የተቀደደው። መስማት አይጠበቅበትም። ከዚህ በኋላ ሳኦል ንጉስ አይደለም የሚል ቃል አይጠብቀም። የልብስ መቀደድ ይገባዋል። ሰምቲንግ ይገባዋል። ሄድ ነው። ፎጢፋራ ሴንስ አደረገ ዮሴፍ ብቻውን አይደለም አለ ዮሴፍ አላየሁትም አለ ዮሴፍን አምላክ አልሰማሁትም ነገር ግን ዮሴፍ አጠገብ ስቀመጥ የሆነ የሚከብደኝ ነገር አለ ዮሴፍ አጠገብ ስቀመጥ የሆነ የሚገፈትረኝ ነገር አለ ዮሴፍ አጠገብ ስቀመጥ የሆነ ደስ የሚል ሽታ አለ ዮሴፍ አጠገብ ስቀመጥ የሆነ ኖርማል ያልሆነ ነገር አለ ሰውየውን ሳየው አንድ ሰው ሰዎች ላይ እኔ ግዙፍ ነው የሚመስለኝ ብዙ ነው ዙሪያችሁ ያሉ ሰዎች ያንተ ፕሬዘንስ ይከብዳቸዋል። ቢኮዝ ብቻህን አይደለህም። ዙሪያህን ያሉ ሰዎች ያንተ መገኘት ይከብዳቸዋል። ያንተ መገኘት በኃይል ይከብዳቸዋል። ሴንስ ያረጉታል። ሴንስ ያረጉታል። ሴንስ ያረጉታል። ሴንስ ያረጉታል። ሴንስ ያረጉታል። ፕራካቶ ሳ አንዳረባህሻካቴ ሴንስ ያረጉታል። ብቻህን እንዳልሆንክ ይገባቸዋል። የሆነ ነገር ይሸታቸዋል። የሆነ ነገር ይሰማቸዋል። ሶ ርሃ የምትሏን ወርድ ሲሮች የሚጠቀሙባት ወርድ ነች። ሲሮች የሚጠቀሙባት ወርድ ነች። ነቢ ናባን ነው የሚጠቀመው። ከእኔ ጋር ናችሁ? ሶ ሲሮች የሚጠቀምባት ወርድ ነው። እና ፖጢፋር አየህ ሲልህ እየነገር ያለው በአይኑ አየ አይደለም፣ ሸተተው፣ ፊል አደረገ፣ የሆነ ነገር ዳሰሰ፣ የሆነ ደመና እና ይሄ ሰው እያለ አይቼዋለሁ ስገዛው ብቻውን ነበር ከእስማኤላውያን እጅ ሳመጣው ብቻውን ነበር ቤቴ ካስገባሁት በኋላ ከብዶኛል አጠገቡ በተቀመጥኩ ቁጥር እሱ የሚጠራውን አምላክ ሴንስ አደርጓለሁ ሽታው ይሰማኛል አ ፕራካቶስ ሳሊብራ ዲያኮስ እሱ የሚጠራው አምላክ እሱ ሊሰማው ይችላል ሊያየው ይችላል እኔ ግን ሽታው ደርሶኛል ቴስ እያደረኩት ነው ቴስት እያደረኩት ነው። አጠገቡ ሲቀመጥ የሆነ ሰላም ይሰማኝ በደምስም ይሄን እየመሰከር ያለው የዮሴፍ አባት አይደለም። ይሄን እየመሰከር ያለው የዮሴፍ ጌታው ነው፣ ፖጢፋራ ነው እየመሰከር ያለው። አሰሪዎች እንደዚህ ይለዋል። አብረው የሚሰሩ ሰዎች እንደዚህ ይለዋል። የገባህበት ስፍራ ቁጭ በል ቁጭ በል እና ዮሴፍ ዮሴፍ በገባበት ስፍራ ሁሉም ሰው እስኪሰማው ድረስ ኤቭሪዋን ቴስቲፋ እያደርጋል። ይሄ ሰውዬ ብቻውን አይደለም ይላል ከነገራችሁ፣ ኤቭሪዋን የገባ የሆነ ተሸክሞት የሚሄድ ተሸክሞት የሚንቀሳቀስ ግሎሪ አለ፣ ተሸክሞት የሚንቀሳቀስ ክብር አለ፣ ተሸክሞት የሚንቀሳቀስ አምላክ አለ። ሰዎች ሲያገኝ አንተ ሰው ብቻህን አይደለም እግዚአብሔር ከአንተ ጋር አለ ይሉታል። አዎ ብቻህን አይደለም አምላክ ከአንተ ጋር አለ። አምላክ አብሮ ይንቀሳቀሳል። ሪኮ ሳላባሃንቴረቦስ ራኮሶሎ ብሮዶሳሊብራሃዲያኮ ሳካቴ ሌብሬዲያክራዶ ሳካቴ ቦ አጠገቧቸው ያለውን ሰው እንገሩት አምላክህን ፊል እያረኩት ነው በሉት። እየተሰማኝ ነው፣ እየሸተተኝ ነው። ቴስት እያረኩት ነው፣ ቴስት እያረኩት ነው። ብቻህን እንዳልሆን ከአሁን ገብቶኛል እና ፖፋራ ግራ የገባው ሲገዛው፣ ዮሴፍ እንጨት ይዞ አልገባም። ሲገዛው፣ ዮሴፍ ጣዖት ይዞ አልገባም። ሲገዛው፣ ዮሴፍ የሆን ነገር ተሸክሞ አይደለም ብቻውን ነው የገባው። ሰውየው ብቻውን ገብቶ ይሄ ሰውዬ ብቻውን አይደለም አለ። ይሄ ሰውዬ ብቻውን አይደለም ከእኛ ማለት የሚበልጥ አምላክ ተሸክሞ ነው የሚዞረው። ከኛ ከእኛ ማለት የሚበልጥ አምላክ እሱን ነው የሚያመልከው። ራኮ ሳንታራ ባሃሻካቴ ቴሌፕሬዲያ ክራዶ ሳካታላ ባንቴ በደንብ ስሙ። አንድ እብራዊ የሆነ ሰው አፉስ የማይጠፋን ነገር ልንገራቸው። የመጨረሻ የሕይወት ደረጃ ላይ ደርሶ፣ አንድ እብራዊ አንተ ማን ነህ በሉት። ዮናስን አንተ ማን ነህ አሉት። ቦት ውስጥ አይደለህ ምን መርከብ ውስጥ ወይም ታንኳ ውስጥ ጀልባ ውስጥ ማንዳለች ታውቃለህ? እኔ አላቸው ሰማይና ምድርን የፈጠርን አምላክ አመልካለሁ። በሞት ላይክ ሞት ነው የሚጠብቀው፣ ነው ከስመ ወር ነው ግን ያ እኔ አለ ሰማይና ምድር አፋቸው ላይ አይጠፋም። እብራዊ አፍ ውስጥ የአምላኩ አፋ አይታ አይጠፋም። እና ዮሴፍን ሲያየው ግብጽ ውስጥ ነው የሚኖረው ግን ያህዌን ለግብጽ እያስተዋወቃት ነው። ያህዌ የሌለበት ስፍራ ላይ ያህዌን ይዞት ገባ። የሌለበት ስፍራ ማለት ያህዌ እዛ የለም እያልኩ አይደለም፣ ሰዎቹ አምሮ ውስጥ የለም። ሰዎቹ ሐሳብ ውስጥ የለም። ዮሴፍ ማስተዋወቅ ጀመረ። የመጀመሪያው ወንጌል ላይ ሆነ። ፖቲፋራ አምላኪ ይሏል ሰማን ሲያገኘው አምላክ እስር ቤት ሲገኝ አምላክ ፓሪኮ ሳካታይ ጄሌ ብሬዲያ ክራዶ ሳካቴ ለዛ ነውና ተከናወነለት ብሎ ሲያወራ የተከናወነለት የሆነ ነገሮችን ቆጥሮ አይደለም። ለካ ፖቲፋራ በረም ስሙኝ፣ በረም ስሙ። ቢልጌት ቤት እናንተ ብትሰሩ ስራ የምትሰሩት ቢልጌት ቤት ቢሆን ቢልጌት አንተን ሲያይ ባለጸጋ ብሎ መቼም ማይጠራህ አውዲ መኪና ብትነዳ ምንም የማይመስለው፣ ላምበርግኒ ብትነዳ ምንም የማይመስለው፣ ምንም ነገር እጅ ላይ ቢገባ ምንም የማይመስለው። ቢኮዝ ከሱ ፕሮስፔሪቲ አንፃር ያንተ ምንም ነው። ሶ ዩ ላይክ ለቢል ጌት አንተ ፕሮስፐር አደረክ የሚልህ መቼ ነው? ሶ ፖጢፋራ የቤተ መንግስቱ ጠባቂ ነው። ቤተ መንግስቱ ውስጥ ያለውን ነገር በሙሉ የሚጠብቀው እሱ ነው። የዛ ሁሉ ንብረት የበላይ ሰው ነው። ዮሴፍን ተከናወነለት ሲለው እንደዚህ ያለ እኛ ከተሸከምነው አምላክ የሚበልጥ አምላክ አለ። ለፖጢፋራ መከናወን ገንዘብ መቁጠር አይደለም ለፖጢፋራ መከናውን አምላክን ተሸክሞ መዞር ነው። አምላክን ተሸክመ ለዛን ፖቲፋራ ወርቅ ብትይዝ ተከናወነልህ አይልህም። ሚሊየን ከብት ቢኖርህ ተከናወነልህ አይልህ። ቢኮዝ የቤተ መንግስት ጠባቂ ነው። በጊዜው ልዕለ ኃያል አገር የነበረች ግብጽ የቤተ መንግስት ዘበኞች ኃላፊ ነው። ኤ ፐርሰን ተከናውነልህ የሚልህ ከሱም ይበልጥ ገንዘብ መያዝ አለብህ ተከናውነልህ እንዲልህ። ነገ አየና እንደዚህ አለ ይሄ ሰውዬ አለ ከኛም ይበልጥ ገንዘብ ይዟል። ገንዘቡ ማን ነው ሲባል አምላኩ ነው አለ እኛ በደንብ ስቡኝ እኛ አለን እንላለን፣ አለ ዮሴፍን ስናየው ድሃ እንደሆን ገብቶናል። ዮሴፍን ስናየው ድሃ እንደሆን ገብቶናል። ምንም ነገር እንደሌለን ገብቶናል። ባዶ እጃችን እንደሆን ገብቶናል። ይሄ ሰውዬ ከእኛ የሚበልጥ ነገር አለው። ይሄ ሰውዬ ከማን ከእኛ የሚበልጥ ነገር ፓሪኮ ሳሊብ ራሃዲያ ናማንቴ እና እሱን ደግሞ ሴንስ አድርጌዋለሁ፣ ፊል አድርጌዋለሁ፣ ነክቼዋለሁ፣ ዳስሼዋለሁ የቦ የሀቦ መንብዋለሁ። አንዳንድ ሰዎች ደመና እስኪፈጠር ይጠብቃሉ። አንዳንድ ሰዎች ግን ደመና ተሸክመው ይዞራሉ። እንደ ዮሴፍ አይነት ሰዎች በገቡበት ስፍራ ሰዎች ደመናውን ያሸቱታል፣ ሴንስ ያረጉታል። በሚቀጥሉት ዘመናት፣ በሚቀጥሉት ዓመታት፣ በሚቀጥሉት ቀናት በሚቀጥሉት ወራት ደመና ተሸክማችሁ ተንቀሳቀሱ ያለው ደመና ተሸክማችሁ ተንቀሳቀሱ ያለው ፕረዘንሳችሁ ሲከብድ ያለው ፕረዘንሳችሁ ሲከብድ ያለው ሲከብድ ያለው ሲከብድ ያለው ሲከብድ ያለው ፕረዘንሳችሁ ይከብዳል። ፕረዘንሳችሁ በኃይል ይከብዳል። ፕረዘንሳችሁ በኃይል ይከብዳል። አሜን። ፕረዘንሳችሁ አሜን አሜን፣ እጅግ በጣም በኃይል ይከብዳል። አሜን። ቁጭ በሉ። ላራዲያኮስ ሳታላባሃንስያቴ ራኮ ሳሊፕራአካቶንዶሮቦስ ሌብሬድያክራዶስ የዮሴፍ አምላክ የእናንተ አምላክ ነው። የዮሴፍ አምላክ የአንቺ አምላክ ነው። የዮሴፍ ፕራካቶሳሊብ ራዲያኮስ እና ሰውየ ብቻውን አይደለም፣ ደመና ተሸክሞ ይንቀሳቀሳል ደመና ተሸክሞኝ የቤተ መንግስት ጠባቂ እስኪደነግጥ ድረስ ነው እንደዚህ አለ ዮሴፍ አለው አንተ ስትመጣ ባሪያ ሆነህ እንደመጣቃለሁ ከስማኤላውያን እጅ ነው የገዛሁ አለው ነገር ግን ከቤተ መንግስቱ ጀምሮ በሁሉም ነገር ላይ ሹም ያሉ የኔንም ስልጣን መውሰድ ይችላል ቢጎዛ አምላክ አንተ ጋር እንዳላ ይቻለሁ ማን ነው አስበው ያለው ንብረት ሁሉ ላይ እንደፈለግከ አድርገው ብሎ ሊሾምህ የሚችለው ዘመዱ አይደለህ፣ ወንድሙ አይደለህ፣ የእናቱ ልጅ አይደለህ፣ የእህቱ ልጅ አይደለህ። ባሪያነህ ያለው ስደተኛ የሆንክበት አገር ውስጥ ነው። ስደተኛ ሁነህ ግን ያነግሱሃል። ለምን ካልከኝ የሆነ ነገር ሴንስ ያረጋል። አምላክ ሴንስ ያረጋሉ። ፕሮኮሳሊ ብራሃዲያኮስ ሌ ብሬደጌዴሌቦስ ዮሴፍ ስደተኛ ሆኖ በሁሉም ነገር ላይ ተሾመ። ክብር ለኢየሱስ ይሁን። መከናወን እኛ እንደምናስበው አይደለም መከናወን እነፖጢፋራ ቤት መከናወን ሌላ ትርጉም ነው ያለው። በሁለቱም ትርጉሞች እንድትከናወኑ ጸልያለሁ። እናንተ በምታስቡትም እነፖጢፋራ በሚያስቡትም በሁለቱም መከናወን ይሆንላችሁ። በሁለቱም መከናወን ይሆንላችሁ። ብራካቶሳሌ ብርሃ ዲያኮስ ክብር ለኢየሱስ ይሁን። ዮሴፍ ፕሮስፐር አደረገ ወይም ተከናወነ የምትለዋን ወርድ ዛሬ ለብቻው ሷን ነው የማስተምራችሁ። ክብር ለኢየሱስ ይሁን። ዮሴፍ ተከናወነ የምትለዋ ወርድ ሳላክ የምትለዋ ወርድ ትክክለኛ ትርጉሟ ገንዘብ ማግኘት ማለት አይደለም። ሳላክ ማለት ፑሽንግ ፎርዋርድ ማለት ነው። ምን ማለት ነው? ፑሽንግ ፎርዋርድ ማለት ምን ማለት ነው? ወደፊት መሄድ መገፍተር፣ ወይም ወደ ኋላ አለመቆም፣ ያለህበት ስፍራ አለመቆም፣ ወደፊት ብቻ ምን ማለት መሄድ እና ዮሴፍን ይዩት። ተሸጠ ጉድጓዱ ውስጥ ተጣለ ያለበት ስፍራ ሆኖ ያለበት ስፍራ ሆኖ ግብፃውያን እጅ ውስጥ ገብቶ ወንድሞቹን ብለ የሚያደርግ ምን አይነት የተረገመ ቤተሰብ ነው ያለኝ? አይልህም ሰውየው፣ ፎርዋርድ ወደፊት ነው። እስር ቤት ውስጥ ገብቶ እንዴት ፖጢፋራ ይሄን ሁሉ አድርጌለት ምናምን አይልህም ሰውየው፣ ወደፊት ነው። ህልም የሚተረጉም ሰው እዚህ እንዳለ ንገሩት ለፈሮን ይላል። ሰውየው ወደፊት ነው። ወደኋላ መቆም የሚባል ነገር የለም። መቆም የሚባል ነገር የለም። መከናወን ማለት ወደፊት መሄድ ማለት ነው። ማትሪክ አልመጣም። ወደፊት ትምህርት ወድቀሃል። ያለፈው ታይም ቢዝነስ አልተሳካም። ቸርች ተዘግቶብህ ነበር። መከናወን ማለት ይሄ ነው። ፕራካቶሳ ሊብራድ አንድ ስፍራ ምን አለ ማለት አለመቆም። ሀያ ዓመት አገልግላል አሁንም ሶስት ዓመት ቢዝነስ ሰርተሽ ምንም አልሳካልሽም አሉኝ ያልሻቸው ንብረቶች በሙሉ ወደ ገንዘብ አልተቀየሩልሽም እና እቺ ሳላክ የምትሏ ፑሽንግ ፎርዋርድ የምትለ ቀልም ማለት ነው። ልንገራችሁ፣ ላራዲያ ኮሳ ካቴ አስብ። ማትሪክ አልመጣለህም ወንድሞችህ ሽጠዋል እስር ቤት ነው ያለው። አእምሮ ላይ የሚመጣልህ ነገር ምንድን ነው? ወንድሞችህ መርገም ነው ልከኝ ያርል። አእምሮ ላይ የሚመጣልህ ነገር ምንድን ነው? ምን አይነት የተረገም ቤተሰብ ነው ያለ አባቴ ወደ የነበር እያልክ ማልቀስ ነው። ዮሴፍ ጋር ለክሶ የለም። እስር ቤት ውስጡ ነው ወደፊት ነው። እስር ቤት ውስጥ ሆኖ ወደፊት ነው። ስደተኛ ሆኖ ገብቶ ወደፊት ነው አ ሳሙኤል ላይ መቆም የለም ማትሪ ካልመጣም ወደፊት ቢዝነስ አልተሳካልኝም። ሰዎች መከናወን የሚያቆሙት መቼ ነው ካልከኝ ወደፊት መሄድ ሲያቆሙ። ድህነት ምንድነው ካልከኝ ወደፊት አለመሄድ፣ አሁን መቀመጥ፣ ወደኋላ ማሰብ ማለት ነው። ድህነት ማለት ሌላ ትርጉም የለው። በድህነት የተጠቁ ሰዎችን በሙሉ ያቸው አምሯቸው በሙሉ ስለ ትናንትና ነው የሚያስበው። ትናንትና እኮ ያመለጠችን የስራ እድል ሌላ ሰው ባይገባባት ነበር ይላል። ወደፊት የለም እነሱ ጋር። ፕሮስፐር ያደረጉ ሰዎች መታወቂያቸው ምንድን ነው? መከናወን ማለት ወደፊት ሚሄድ ማለት ነው። እመኝ፣ ትናንትና ቢዝነስ ልጀምር ብለሽ ገንዘብሽን በልተውሻል። የነሱን ፎቶ ይዘሽ እየዞርሽ ማጸል ሊያቁሚ ወደፊት ይጂል አልሰማሽኝም? አልሰማሽኝም? የነሱን ፎቶ የነሱን የሆነ ዶክመንት ይዘሽ ማጸለይ አቁም፣ ወደፊት እጂ። ወደፊት ወደፊት፣ ወደፊት፣ ወደፊት በሉት፣ አጠግባቸው። መከናወን ማለት ወደፊት በኃይል መሄድ ማለት ነው። ሶ ፕሮስፔሪቲ ወደፊት ከመሄድ ጋር ነው የሚገናኘው። በረምስም ትናንትና ላይ የቆሙ ሰዎችን ካየ ሁሉ እነዚያ ሰዎች እመነኝ፣ አንድም አካውንታቸውን አይተጠበቀም፣ ድሆች ናቸው። ሄሎ ምኖች ናቸው? ፕሮስፐር የሚያደርጉ ሰዎች የሚከናወንላቸው ሰዎች ምን አይነት ሰዎች ናቸው ካልከኝ፣ አስብ ማንዴላ የሚባል ሰው አለ። 27 አመት ታስሮ ፕሬዚዳንት እንደሚሆን ያውቃል። ወደፊት ነው የሚቀጥለው። አመት ሲመጣ ፕሬዚዳንት ይላል። የሚቀጥለው ሲመጣ ፕሬዚዳንት የሚቀጥል። እነዚህ ሰዎች አታስቆማቸውም። ኤቭሪ ታይም ላይ መሄድ ላይ ናቸው። የሚሄድን ሰው አታስቆመውም። የቆመን ሰው ግን ማስቆም አይጠበቅብህም። ኦልሬዲ ቆሟል። ትናንትን የሚያስብ ሰው ማስቀመጥ አይጠበቅብህም። ኦልሬዲ ቆሟል። ዲያኮስ አስቡት። ወንድሞቹ ሽጠውታል። ወንድሞቹ ሽጠውታል። እዛ ጋር እኮ መቆም አለበት። የሰውይ አሁንም ወደፊት ነው። ፖቲፋራ መጥቶ እኛ ቤት ገብተህ ትሰራለህ ሲለው አዎ ግዛኝ እሰራለሁ ይሏል። ወደፊት ነው። እስማኤላውያን እጅን ያለው ፖቲፋራ ቤት ገባ። ፖቲፋራ ቤት ሲገባም እንደሚል ታውቃላችሁ። የፖጢፋራንም ስራውን ሁሉ ይሰራለት ነበር፣ ያገለግለው ነበር ይላል በደንብ ትናንትና እኮ አባቴ ጥሩ ምግቢያ በላይ ነበር፣ ትናንትና እኮ አባቴ እንደዚህ እንደዚህ ነበር፣ ትናንትና አባቴ ጥሩ ልብስ ገዝቶልኝ ነበር። አባቴ ብዙ ከብታለሁ ብሎ የቆመ ሰው አይደለም። ከኔ ጋር ናችሁ? ፖጢፋራ ቤት ገብቶ እንደ ባሪያ ይሰራል። ቢኮዝ ወደፊት ነው። ፖጢፋራ መጥቶ ሚሱ እንደዚህ አድርግሃኛለች ምናም ብሎ እስር ቤት ሲወረውረው ሰው የሆንም ወደፊት ነው። ህልም እፈታለሁ ይላል እስር ቤት ውስጥ ቁጭ ብሎ በረምስም ፖጢፋራ ቤት ቢዝነስ ማነኝ አካውንታንት ነኝ ብሎ ነው የገባው። እስር ቤት ሲገባ ደግሞ እዛ ውስጥ የሚሰራ ቢዝነስ የለም። ህልም አላችሁ ይላል። እዛ ውስጥ ሰውየ ወደፊት ነው፣ አታስቆሙም። እዚህ ጋር በረምስም ህልም መፍታት ዮሴፍ ስራ አይደለም፣ አገልግሎቱም አይደለም፣ እስኪሉም አይደለም። ከነገርናችሁ ፖጢፋራ ቤት ሲሰራ ጥሩ አካውንታንቱ ነው፣ ሰርቷል። እስር ቤቱ ሲገባ የሚቆጠሩ ካውንት የምታረገው ነገር ስለየለ እስር ቤት ውስጥ ምንድነው ሲባል፣ ህልም መፍታት እዚህ ብጀምር ያዋጣል አለ። እዚህ ህልም መፍታት ብንጀምር ይላል ያዋጣል። ፖቲፋራ ቤት በአካውንታንትነት አዋጥቷል። እዚህ ምን ነው የሚያዋጣው? እንደዚህ አይነት ሰዎችን በፍጹም ልታስቆማቸው አትችልም። ቢኮዝ ላይፋቸው ወደፊትና ወደፊት ብቻ ነው። አፍተር ዚስ ላይፋችሁ የሚሆነው ድምፃቸው አይሰማም አገልግሎታችሁ ነገራችሁ መቆም መቆም የለም። ቁጭ በሉ። ራኮቶ አንዳራ ባሻካቴ ፕሮኮቶሳ ሳሊብራዲያኮስ ይሄ ቆይ ጦርነት ላይ ልክ እንደ መኪና ቁሞት በኃይል የሚተኮሰው ምን ነበር ስሙ? አንድ ቦታ ላይ ቁሞት እሱ ሲተኮስብህ ይላሉ ወታደሮች አላቅም እኔ እሱ ሲተኮስብህ ወደኋላ ወደ መሮጥ የለብህ፣ ወደፊት ነው መሮጥ የለብህ። እንዳይመታ መታ ከፈልክ። አዎ ሞርታር ነው አይደለ? ሞርታር ከተተኮሰብህ ወዴት ነው መሮጥ ያለብህ? ወደፊት አይመታህም። ወደፊት ሞርታር የሚመታው ወደኋላ የሚሮጡ ሰዎችን ነው። ድህነት የሚመታው ወደኋላ የሚሮጡ ሰዎችን ነው። በሽታ የሚመታው ወደኋላ የሚሮጡ ሰዎችን ነው። አይ አይ አጋንንት የሚመታው ወደኋላ የሚሮጡ ሰዎችን ነው። ወደፊት የሚሮጡ ሰዎችን ድህነት ሊመታ አይችልም። ጉስቁልና ሊመታ አይችልም። ችግር ሊመታ አይችልም። መከራ ፕሮኮቶሳ ሊብራ ዲያኮሳቴ ቢኮዝ ሪል ክርስቲያን ሪል የሆነ ክርስቲያን ላይፉ ላይ ምን ዓይነት ላይፍ እንዳለው ልንገራችሁ። ኋላ ላይ እየረሳሁ ወደፊት እዘረጋለሁ ነው የሚለው ወደ ፊት ብቻ ወደ ፊት ምኔን? እየረሳሁ ኋላ ላይ የሚቆሙ ሰዎች ችግር አለባቸው። የትናንት ታሪካቸው ላይ እስረኛ የሆኑ ሰዎች ምን አላቸው? ፕራኮቶሳ ሊብራ ዳይኮስ ዠሌ ብሬዴ ጌዴ ሌቦስ አካታና መሃንቴ ሬቦስ መከናወን ማለት ወደፊት መሄድ ማለት ነው። ትናንትና አካውንት አንተ ነበር፣ አሁን እስር ቤቱ ገብቻለሁ። እስኪ ከዚህ ወጥቼ አካውንት እንደሆን ጸልልኝ አይደል? እስር ቤቱ ስራ መፍጠር አለብህ። ወደፊት ህልም መፍታት መጀመር አለብህ። ራካቶ ንዶሮ ቦሳሊ ብርሃድ ያኮስ ራኮስ። ዮሴፍ ህይወት ላይ የነበረ አኖይንቲንግ እናንተን እንዲያገኛችሁ ጸልያል። እናንተን እንዲያገኛችሁ ጸልያል። እናንተን እንዲያገኛችሁ በኢየሱስ ስም ኃይል ጸልያለሁ። እናንተን እንዲያገኛችሁ ጸልያለሁ። አሜን። ስለተከታተላችሁ እናመሰግናለን። የሄቨን ቲቪ ያራሰተ አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።